አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም። ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ መደመጥ ያለባቸው በተለይ ከባንኮች ጋር የተያያዘ ማለትም ኢትዮጵያ ንግድ ባንክን ጨምሮ ሌሎች የግል ባንኮች አጠቃላይ ወደ ሰላሳ አንድ አካባቢ የሚጠጉ ባንኮችን የሚመለከት አስደንጋጭ የሆነ መረጃ በዚህ ሰዓት ተሰምቷል። እንደ ዘገባው ከሆነ ከአጠቃላይ ባንኮቹ ሶስት ባንኮቹ ሲቀሩ በ28 ባንኮች ላይ እጅግ የባንኮቹን ደንበኞችና ተጠቃሚዎችን ያስደነገጠ መረጃ ነው። ሙሉ ዝርዝርና ሙሉ መረጃውን ወደ እናንተ እናደርሳለን። በሌላ በኩል የአዲስ አበባ ነዋሪዎችን ያማረረ እርምጃ በሚወስዱ አካላት ላይ ከባለስልጣን መስሪያ ቤቱ በኩል አንድ አዲስ መመሪያ ተግባራዊ እንዲደረግ ይፋ ሆኗል። ሙሉ ዝርዝሩን ታደምጣላችሁ። ከዶላር ጋር ተያይዞ በዛሬው ዕለት ከ40 ሚሊዮን ብር በላይ ዶላር መታገዱ ተሰምቷል ከመሬት ጋር በተያያዘም ለጨረታ ስለመቅረቡ ንግድ ባንክ በዛሬው ዕለት የማስጠንቀቂያ መግለጫ ስለማውጣቱና ሌሎች መደመጥ ያለባቸውን ወሳኝ መረጃዎች በዚህ ቪዲዮ አካተናል እናንተም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ እንግዲህ ዛሬ ሚያዝያ 17፣ 2017 እጅግ በርከት ያሉ መረጃዎች ወጥተዋል። ታዲያ እነዚህ ባንኮች ምን አይነት አጋጣሚ ቢፈጥር ነው በብዙዎች ዘንድ እጅግ መነጋገሪያ ሆነዋል። ከዛ በፊት እጅግ ጥብቅ የሆነ ማስጠንቀቂያ ከኢትዮጵያ ንግድ ባንክ በኩል በማህበራዊ ትስስሩ ላይ ተመልክተናል። እሱም በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። አጭበርባሪዎች የማህበራዊ ሚዲያ ተጠቃሚዎች ቁጥር በከፍተኛ ደረጃ መጨመሩን እንደ መልካም አጋጣሚ በመጠቀም የተለያዩ ማጭበርበሪያ ዘዴዎችን ተጠቅመው የመረጃና ገንዘብ መዝበራ በማካሄድ ላይ ናቸው ብለዋል። ከዚህ ጋር በተያያዘ አጭበርባሪዎች የቴሌግራም አካውንቶችን በመጥለፍ ጓደኛ መስለው ስርቆት በመፈጸም ላይ መሆናቸውን ለማወቅ ችለናል። እነዚህ አጭበርባሪዎች ቴሌግራሙ በተለጠፈበት ሰው ስም የሆነ አይነት ችግር ውስጥ መሆናቸውንና በአስቸኳይ ገንዘብ እንደሚፈልጉ ወይም ሌሎች አሳሳች መልእክቶችን በመንገር ገንዘብ እንዲልኩላቸው ያደርጋሉ። በመሆኑም እርሶ በማንኛውም በሚያውቁትም ሆነ በማያውቁት ግለሰብ ስም በተከፈተ የቴሌግራም ወይንም ሌላ ማንኛውም የማህበራዊ ትስስር ገጽ የገንዘብ ጥያቄ ሲደርሶ ጠያቂ በትክክል የእርሶ ወዳጅ መሆናቸውን ስልክ በመደወልም ሆነ ለሌላ ዘዴ አንደበት ሳያረጋግጡ ገንዘብ እንዳይለኩ እንመክራለን ሲል እንግዲህ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ በመግለጫ አስፍሮት ወደ እናንተ ለጥንቃቄ ያክል አድርሰናል። በሌላው መረጃችን ከሰዓታቶች በፊት ከባንኮች ጋር በተያያዘ ማለትም ከ28 ባንኮች ውስጥ እጅግ በጣም አስደንጋጭ የሆነ መረጃ በዛሬው ዕለት ተሰምቷል። 28 የኢትዮጵያ ባንኮች አንድ ነጥብ ሶስት ቢሊየን ብር መጭበርበራቸውና መዘረፋቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረት ያደረገ ሲሆን ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ባጭ በርባሪዎች ገንዘባቸውን እንደተበሉና እንደተዘረፉ ነው የወጣው ሪፖርት ያስነበበው። የማጭበርበሪያ ድርጊቶች የተፈጸሙት በሐሰተኛ የገንዘብ ንቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክት ተያያዥነት መንገዶች አማካኝነት እንደሆነም ተጠቅሷል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ ሀያ ስምንቱ ሲጭበረበሩ የቀሩት ሶስቱ ባንኮች ማንነት ግን በሪፖርቱ ላይ አለመጠቀሱን ከቴክፋ ኢትዮጵያ ያገኘነው መረጃ ያመላክታል። ሌላው መረጃችን የአዲስ አበባ ነዋሪዎችን ያማረረው ከስራ ሰዓት ውጭ በመምጣት እጅግ በርካታ ሶቆቃ ለሚደርስባቸው አካላት አዲስ መመሪያ በዛሬው ዕለት ተዘጋጅቷል። የአዲስ አበባ የውሃና ፍሳሽ ባለስልጣን ከስራ ሰዓት ውጭ የውሃ መስመር እንቆርጣለን እያሉ በየቤቱ የሚወጡ አጭበርባሪዎችን ከእውቅና ውጭ ናቸውም ብለዋል የባለስልጣን የኮሙኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው የቆጣሪ ስርቆት በተደጋጋሚ እየተፈጸመ ስለመሆኑና ቆጣሪ ጠፍቶብናል የሚሉ ቅሬታ በተደጋጋሚ ወደ ተቋም መምጣቱን ገልጸው፣ ከመደበኛ የሥራ ሰዓት ውጭ የውሃ መስመር እንቆርጣለን እያሉ በየቤቱ የሚመጡና የውሃና ፍሳሽ ሰራተኛ ነን የሚሉ አጭበርባሪዎች ከእውቅናችሁ ውጭ ናቸውም ብለዋል። የምስሪያ ቤቱ ሰራተኞች የስራ መታወቂያ ባጅ ሳያደርጉ በየቤቱ እንሄዳለን ወይንም እንዳይሄዱ መደረጉን ተከትሎ ከሚያውቁት የስራ ሰዓት ውጭ ብሎም መታወቂያ ሳይኖራቸው ቆጣሪ ለመንቀል የሚመጡ ግለሰቦችን ህብረተሰቡ ጥንቃቄ እንዲያደርግ የግንዛቤ ማስጨበጫ እየተሰጠ መሆኑን ተገልጿል። ለሚመለከታቸው የጸጥታ አካላት በደብዳቤ በማሳወቅ በጋራ የቁጥጥር ስራዎች እየሰሩ መሆኑን የገለጹት ዋና ዳይሬክተሯ ህብረተሰቡም የራሱን ንብረት በንቃት ሊጠብቅ እንደሚገባም አሳስበዋል። ጣቢያችን በጉዳዩ ላይ የአዲስ አበባ ፖሊስ ኮሚሽን እያደረገ ያለውን ቁጥጥር በተመለከተ ያነጋገረ ሲሆን የኮሚኒሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ስለተባለው ጉዳይ መረጃ እንደሌላቸውና መረጃውን መነሻ በማድረግ የማጣራት ስራ እንደሚሰራ መግለጻቸው በዛሬው ዕለት ተሰምቷል። ሌላው መረጃችን ከመሬት ጋር በተያያዘ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ባካሄደው አምስተኛ ዙር የመሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በዘጠኝ ክፍለ ከተሞች ለ427 ብሎኮች ከመጋቢት 29 እስከ ሚያዝያ 3 2017 በተካሄደው በዚህ ጨረታ በአንድ ካሬ ሜትር ከፍታው ዋጋ 265 ሺህ ብር በቂርቆስ ክፍለ ከተማ ተመዝግቧል። የጨረታ ኮሚቴ አስተባባሪ የሆኑት አቶ ሀብታሙ ተስፋዬ እንደገለጹት በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየ ሲሆን በተለይም ለንግድና ለመኖሪያ አገልግሎት የሚውሉ ቦታዎች ከፍተኛ ዋጋ ተሰጥቷቸዋል። ይህ ውጤት ከዚህ ቀደም ጥቅምት 8 2017 በአስር ክፍለ ከተሞች በተካሄደው በአራተኛው ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጸር አነስተኛ ነው። በወቅቱ በንፋስ ስልክ ላፍቶ ክፍለ ከተማ አንድ ካሬ ሜትር 36600 ብር ከፍተኛ ዋጋ ተመዝግቦ እንደነበር ካፒታል መዝገብ ይታወሳል። በንጽጽሩ ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ 12320 ብር እንደነበር ነው በዛሬ ዕለት የተገለጸው። በሌላው መረጃችን በኢትዮጵያን ጨምሮ ሌሎች አፍሪካ ሀገራት የሚንቀሳቀሰው አግራ በዩኤስአይዲ መቋረጥ 40 ሚሊዮን ዶላር አጣ። በኬንያ መቀመጫውን ያደረገው አግራ በኢትዮጵያ ጨምሮ በ12 የአፍሪካ ሀገራት ውስጥ ከትንሽ አርሶ አደሮች ጋር በመተባበር የግብርና ልምዶችን ለማሻሻል ገቢን ለማሳደግና ዘላቂ ልማትን ለማበረታታት የሚሠራ ግዙፍ ግብረሰናይ ተቋም ነው። ድርጅቱ እንደገለጸው ከዩኤስአይዲ የሚገኘው የገንዘብ ድጋፍ መቋረጥ ቀደም ሲል የተጀመሩ ስራዎች እየጎዳ እንደሚገኝም ተጠቁሟል። ደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።